ለሚያ ጠምን ላይፍ ለመምራት ምን ኖ ለአንቺ የሚከብድሽ ማይ ዶር ማንም ዝም ብ- እንትን በአለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት ስ ት አገሯን ህዝቧን ክብራ እንድትኖር ራሱ ስክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው። መጥፎ ሰው እ አላፈቅራትም። አንተ ራስህ አይደለህም እንዴ ልታስታርቅ? ታው ዲስ ሽምግልና ኢዝ ኖት አባውት ሎቭ ደና ተገላገልን ከሱ ስንል መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅህ አስታረካቸው ስ ት ድንክት ታይም በጣም አዝኜብህ ነበር። ግን ኦኬ፣ አንተ ሚዲያ ላይፍ ነው ሜይቢ ቴምፖራሪ ነው ብለህ ይሆናል ግን ልጁ ዴዚን አላፈቅራትም፣ ላፈቅራትም አልችልም በህይወት ብሎ ዩቱብ ላይ ሰቅሎታል። እኔ ፈልገ እንትን ላይ ፖስት አድርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያም ስንግል ማም ሆኖ ያሳደጋትን ልጅ ለእንደዚህ አይነት ሰው ሂጂ ጉድላክ ብሎ የሚሄደው እንደትን ትክሳሴች ነው ምናምን ነገር አለ የት እሱ ፋይፍ መንስ ጎ ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ ላናገራት ሴት አንድ አመት ሆነ ስላደረገች ዳይፐር ስላደረገች ነው ከሳሻት የሚለው የእንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለ ነው ልጅን ውሰድ የምትለው ያው ሌላ ሀገር ወስዶ የማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕሽን አዳፕት ሆኖ የሚኖር ልጅ ሰባተኛ ክፍል ተማሪ አንድ ነገር ደዝኖ ዋንቲን ጉድኝ እኔ እንደሱ ብዬ አክሴፕት አላደርግም። እጂ ከፈቀደች ግን ካፈቀረችው ያስ ጉድ አውል ስፖርተር ስቲል ሚስቴክም ቢሆን ሰርታ አቀብላታለሁ። አሁንም ቢሆን እኮ ኔክስት ላይፍ ስትሄድም

ሀቶ ነሽ። የመጣሽበት ነገር ብዙ ሰዎች አማክራዎች ሊሆኑ ይችላሉ። እኔ ግን አንቺን ስከላከል ነበር። ገባኝ። እኔ ይሁንልሽ። እኔ አንቺን እዚህ ሆኜ ስከላከል ነበር። እናቷን ዲስስፔክት እያደረገ ልጇን ማፍቀር አይችልም እያሉ ስከራከርልሽ ነበር። ታሰሚ ነው የመጣሽው። ገባሽ? ሀቶ ነሽ የመጣሽው ሌላ ነገር ብለው ነው። አሁን ልክ ነሽ። አሁን እንደማ አንዴ አዳመጥኩሽ አለ እንዴ አዳምጭኛ ኢንታይር ታይምስ አዳምጥሽ ነበር እንደ እናት ያሰብሽው። አሁን የምትይው ነገር ስህተት የለውም፣ ስህተት አላየውበትም። አሁን የምትይው ጥሩ ነገር ነው፣ የምትመኝላት ጥሩ ነገር ነው፣ የምታደርግላት። የስ ይሄን እስማማል።

በግልጽ አድርጌ ልንገርግ ማለት ነው ማርያም እናቷን ስታወራ ስትሰማት፣ ልንገርግ ንገርግ ሆን ማለት ከመጀመሪያው እስከመጨረሻ ስለ ፕሮጀክትና ስለ ፕሮሜሽን ብቻ ነው እያወራች ነበር። ምንም ዴዚን የሚጠቅም ነገር አላወራችም። ምንም ነገር ማለት ነው ገባካ። ፕሮሜሽን የምትሰራው አይነበረው እንደዚ አንድ ብርም አልተቀበለች። ምት ሶክ የእናት ሆነች አሳድጋጃት ልትወሰደው ስለ ሱ ምንም አያገባኝም ገባካ። የቤትን ገበና ግን ቤት ነው የሚተወው፣ ሶሻል ሚዲያ ላይ አይወጣም እናትኤ የሆነ የጀመረችው ገበናውን ወደ ሶሻል ሚዲያ ማውጣት። ኢቨን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች፣ ግሩፕ ሰብስባ ማለት ነው። ቆንታ ያልገባኝ ነገር በእናትና በልጅ መካከል ዋዩን ባው አዶንጌር እሱን ያልገባኝ ነው። ይ እንዴ ቮይስ አለ እኮ ልንገርክ ልላክል ልዩ ሚማኛ እንዴ እኔ ፕሪ አምሃራ ነኝ፣ እሱ ትግራዋይ ነው። እኔ እያሉ ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ እች ልጅ ኮኔ ልንገረ ሆኔ ይማኛ እኔ ብዙ ቤት ሰዎችን አውቃለሁ። ገባህ አደለም? ከሁለት ብሔርን ከሌላም ሆኖ ከአንድ ብሔር ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔና ዴዚ ተዋደን አልተፋቅረን። ማ ደሞ ነገ አብረን ልንሆን እንችላለን፣ ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትጋባ ማለት እኮ አይደለም። ድሮ ጀምሮ ከድሮ ጀምሮ እኔ የማልጽማማው ከአንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋለሁ። የ2024 ብራንድ ኒው ካር የምትነዳ ናት ዴዚ። አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም፣ አይሰጠውም። ብሮ ደግሞ ይህን ድሪም ያመጣችው ዴዚ ናት። ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቀር ነው ያለችው። በዴዚ ሀሳብ ነው እናቱ አብራት የሄደችው ኢትዮጵያ። ዩሹድ አንደርስታንድ ላይ ስለዚህ፣ አንዳንድ ቦታ ስትሄድ አቢዩዝ ስለሚያደርጓት እቤት በብዛት እንውላለን አለች።

ለማይገባሽኛ ህይወት ላይ ያለችው ትክክለኛ ጥያቄ ነው። ገሊላ ያልገባሽ ነገር አለ አንዳንደኛ ጋር ለማለት ፈልጌ ነው። ሰው በጣም ይቀርሳል። ገባ? እኔ ስለ ዴዚን እና ስለ እናቷ ላስረዳ እዚህ አደለም የመጣሁት። ገባ? እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገር ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አለ። ልጅቷ ከልጅነቷ ጀምሮ ማለት ነው ስለ እሱን የምንመናል። ልጠይቀ አንተን ወደ ፈረንሳይ የምትወስዳ በአንተ ትኬት ገዝተላት ነው አንተ ሆቴል ከፍለላት ነው ወይስ በራሷ ነው እስቲ ንገረኝ ይማኛል ልንገርህ ይሄን እየጠየኩት ነው ልጎዳይ ሳይሆን ልጠቅምሽ ነው ከገባሽ አንተን የምታደርገው ይሄን የመጀመሪያውን ነገር ሜሊ ዊች ዋን ዩ ቶክን ባ ሜላት ናት ጀርመን ያለችው ናት